እናም እንደነገርኳችሁ ይህን ረመዷን ውስጥ ነው የሰራ ነው። ማሻአላህ ባለቤቷ ትዕግስተኛ ናት። ታግሳ አሰራች፣ ከዛም መጨረሻ ላይ ውጤታማ ሆነች ነው የምላችሁ። በችኩል ችኩል እንድንሰራላችሁ የምታናግሩን ከስተመሮች አላችሁ። ያው እኛ የምንሰራው በወረፋ ነው። በወረፋ ነው የምንሰራው። ስለዚህ ግዴታ ዛሬውኑ ወይም በዚህ ወር ወይም በዚህ ሳምንት የኔ ካልሆነ እያላችሁ የምትቻኮሉ እህት ወንድሞች አላችሁ። ኖ እንደዛ አይደለም የሚሆነው፣ እንደዛ አይደለም። ያው እኛ በቅደም ተከተል ነው የምንሰራው ከስተመር ባናገረን መሰረት ማለት ነው። በወረፋ ነው የምንሰራው። ወረፋችሁን ጠብቃችሁ ረጋ ብላችሁ ቀስ ብላችሁ ተረጋግታችሁ በተባለው በተቀጠራችሁት ቀን ዝግጁ ሆናችሁ እቃ አሟልታችሁ በዛ ቀን አስጀምራችሁ ካሰራችሁ መጨረሻው ያማረ ይሆንላችኋል። ነገር ግን በዚህ ወር ነው የምፈልገው በዚህ ስምንት ቀን ነው የምፈልገው እያላችሁ የምትሉ ትንሽ ስራው ላይ የችኩል ችኩል ባህሪ ስለሚኖር፣ የችኩል ችኩል ስለሚሰራ ስራው ላይ ትንሽ ጎደሎ ይኖረዋል። ጎደሎ ይኖረዋል፣ አለመጣጣም ይኖራል። የሚሰራው ባለሙያ እና የሚያሰራው አካል አለመጣጣምም ይኖራል። ይሄ የሚሰራው አካል ባለሙያው ያኛው ሌላ ከስተመር እንዳይቀየምብኝ ብሎ እንዳይቆጣ ብሎ ይህኛውን ቤት ጀምሮ የትሄደ እዛኛው ቤት ልንሄድ እንችላለን። እዛኛው ስንሄድ ደግሞ የእናንተ ሊቀርባችሁ ነው። ያንን ትተን ደግሞ ያን ጀምረን ወደ እናንተ ስንመጣ እነዛ ሊቀየሙ ነው። እንደዛ ከሚሆን እንደዛ ከሚሆን ረጋ ብላችሁ በምንላችሁ በምንቀጥራችሁ ቀን ሶብር አድርጋችሁ ተረጋግታችሁ ጠብቃችሁ አንዱን ጨርሰን ወደ አንዱ አንዱን ጨርሰን ወደ አንዱ ብንጓዝ ስራችን ያማረ፣ የተዋበ፣ ጥራት ያለው ከመጀመሪያ እስከመጨረሻ በደስታ የሚያልቅ ይሆናል ማለት ነው። ማሻ አላህ ይህች የመኝታ ቤት ዲዛይን ነች። ሴትላይት ፍሪ ብራንች ሴት ላይት ትባላለች። ሶስት ቅርንጫፍ ሴት ላይት ማለት ነው። ታምራለች። ከለር በምትፈልጉት አይነት አለ። ከዛ ኮርኒስ ላይ እየተገጠሙ ደግሞ ስፖትላይቶች አሉ። ማሻ አላህ የእህታችን ቤት መማረ ሁኔታ በዚህ መልኩ ባያቸው ቤት መልኩ ሰርተን ጨርሰንላታል እንደነገርኳችሁ፣ ይህ ቤቱ በሴን አለፍ ብሎ ጋራዶን አለፍ ብሎ ከድጆ ሀያት ከሚባለው ሰፈር ነው። የዛ አካባቢ ልጆች ካላችሁ፣ ሳዕዳ ፈንታው ቤት ነው። እሷን ከእሷ ኢንፎርሜሽን ጋዘር እያደረጋችሁ ማሰራት ስፈልጉ ማናገር ትችላላችሁ። እኛ የምንሰራው የትኛውም ቦታ ነው የትኛውን ቦታ ይህም ቪዲዮ የምታዩት እህት ወንድሞች ማሰራት ፍላጎቱ ሙራዱ፣ ሀሳቡ ካላችሁ ከእናንተ የሚጠበቀው ስልኩን ከቻናሉ ላይ አንስታችሁ ኢሞ ዋትሳፕ ላይ ማናገር ነው። በዛ ግን በዩቲዩቡ ለመጻጻፍ ለማውራት ትንሽ አይመችም። ለመግባባትም ቀላልና ቅርብ የሚሆነው ምንድን ነው ስልኩን ሪግ አድርጎ የት ማምጣት ኢሞ ዋትሳፕ ቴሌግራም በዛ ማውራት ነው። አሪፍ፣ ማሻአላህ። ማሻ አላህ ይሄው ፊትለፊቱ በጣም ነው የሚያምረው። ቪዲዮውን እስከ መጨረሻው ተመልከቱት። ካያችሁ በኋላ ለወዳጅ ዘመዶቻችሁ ሸር አድርጉት።